ያለው እንደምን አደራችሁ። በድጋሚ የኢትዮጵያ የሃይማኖት ተቋማት ጉባኤ እንግዲህ ከጊዜ ወደ ጊዜ ወይንም ከእለት ተእለት አቅሙን እያሳደገ ከአፍሪካ ተወዳዳሪ ብቻ ሳይሆን ለመላው ዓለም ለ1400 ዓመት የቆየውን የአብሮነት እና የመከባበር እሴቶቻችን የምንሸጥበት ትልቅ አቅም የፈጠርንበት ጊዜ እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። አንዱ ማሳያ አሁን በፊታችን የምናዘጋጀው አለም አቀፍ መድረክ ነው። ከጂትዌኒ ኢንተርፌስ ፎርም አሶሲሽን ተብሎ ከሚጠራ አለም አቀፍ ተቋም ጋር ለሶስተኛ ጊዜ በአዲስ አበባ በአፍሪካ መዲና በሆነችው አዲስ አበባ በኢትዮጵያ ሃይማኖት ተቋማት ጉባኤ በዋና አዘጋጅነት ተባባሪ ተቋማትና ድርጅቶች አሉ። እነሱን እንጠቅሳለሁ እንግዲህ እሱን በሚመለከት ጋዜጣዊ መግለጫ ለሀገር ውስጥና እንዲሁም ለውጭ ሚዲያዎች ማብራሪያ መስጠትን ነው ዛሬ አላማ ያደረገው። ይህ ኮንፈረንስ ከ2023 እና 2024 የቀጠለ ኮንፈረንስ ነው። የኢትዮጵያ የሀይማኖት ተቋማት ጉባኤ እንደነገርኳችሁ ከጂትዌኒ ኢንተርፌስ ፎረም አሶሲሽን እና ከአፍሪካ ዩኒየን እንዲሁም በአፍሪካ ዩኒየን ስር የሚገኙ የተለያዩ መዋቅሮች በተለይም ከዩናይትድ ሪሊጂየስ ኢኒሽቲቭ ጋር በትብብር የሚዘጋጅ ዓለም አቀፍ ሁነት ነው። የጂትዌኒ ኢንተርፌስ ፎረም በየአመቱ እንግዲህ የሚያስተባብረው ኮንፈረንስ ከቡድን ሀያ አባል ሀገራት የመሪዎቹ ጉባኤ አስቀድሞ የሚከናወን መድረክ መሆኑን እና ይሄ የሚከናወነው መድረክ ታላላቅ አለም አቀፍ የሃይማኖት መሪዎች፣ ምሁራን፣ አለም አቀፍ እና በአህጉር አቀፍ ደረጃ የሚታወቁ መንግስታዊና መንግስታዊ ያልሆኑ የተቋማት መሪዎች የሚሳተፉበት ሲሆን በዋናነትም በሰላም ግንባታ፣ በሰብአዊነት መብት ጥበቃ፣ በአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን ሀያ አባል ሀገራት የመሪዎች ጉባኤ ምክረ ሀሳብ ማቅረብ ነው፣ ወይንም የሚያቀርብ መነሻ ጉባኤ ነው። ይህ ጉባኤ እንግዲህ በዚህ ዓለም አቀፍ ኮንፈረንስ ላይ ክቡር የኢፌዴሪ መንግስት ፕሬዝደንት ጨምሮ የጉባኤችን የበላይ ጠባቂ ዋና አባቶች፣ ሚኒስትሮች ከተለያዩ ዓለም አቀፍ እና አህጉር አቀፍ እንዲሁም ሀገር አቀፍ ደረጃ የሚገኙ ከፍተኛ የተቋማት መሪዎች ይገኛሉ ተብሎ ይጠበቃል። ዘንድሮ ቅድም እንደተገለጸው ለሶስተኛ ጊዜ የሚከናወን የኮንፈረንስ እንደሆነና የኮንፈረንሱም ጭብጥ በዋናነት በተባበሩት መንግስታት የዘላቂ ልማት ግቦች የአፍሪካ ህብረት አጀንዳ 2063 እና በ2025 በደቡብ አፍሪካ ኬፕታውን በሚካሄደው የቡድን ሀያ የመሪዎች ጉባኤ ላይ ያተኩራል። የቡድን እንግዲህ ሀያ የመሪዎች ጉባኤ በፊታችን ሴፕተምበር የሚካሄድ መሆኑ ይታወቃል ከሱ በፊት ግን አጀንዳ ሴት የሚያደርገው እና የሚያቀርቡ ለነዚህ ለመንግስታቱ ድርጅት የኢንተርፌስ ፎረም የቡድን ሀያ ሀገራት በተለይ በኋላ ላይ የምንጠቅሳቸው ትልልቅ አጀንዳዎች አሉ እንዳለም አቀፍ ስለዚህ ይህ የቡድን ሀያ መሪዎች ጉባኤ ላይ ትኩረቱን ያደረገ ኮንፈረንስ ኦን አፍሪካንስ ፌዝ ኮሚኒቲ ናል ዴቨሎፕመንት ጎልስ አፍሪካ ዩኒየን አጀንዳ 2063 ጂ20 ሳውዝ አፍሪካን 2025 ፕሮሰስ ላይ የሚያተኩር ነው ማለት ነው። አጀንዳውን ሲት የሚያደርገው እንዳልኳችሁ የመንግስታቱ ድርጅቶች ከመሰብሰባቸው አስቀድሞ ሴፕቴምበር ላይ ለሚደረገው ስብሰባ በኦገስት ላይ ተመሳሳይ የጂቶኔ ኢንተርፌስ ፎረም አሶሲኤሽን ቀድሞ ከመንግስታቱ ድርጅት ስብሰባ በፊት ይህ ስብሰባ ድጋሚ እዛ ላይ ይደረጋል። ለዛኛው አጀንዳ እንዲሆን አዲስ አበባ ላይ የሚደረገው በግንቦት አራትና አምስት ለሚደረገው መድረክ ይህ እንደ መነሻ ግብዓት አምስትና ስድስት ለሚደረገው ስብሰባ እንደ ግብአትነት ለአጀንዳ ሴቲንግ ይጠቅማል ማለት ነው። እንግዲህ በዚህ አመት በደቡብ አፍሪካ የሚከናወነው የቡድን ሀያ አባል ሀገራት የመሪዎች ጉባኤ በአፍሪካ ለመጀመሪያ ጊዜ የሚካሄድ መሆኑን ልዩ አድርጓል። የቡድን ሀያ አባል ሀገራት በአፍሪካ ደረጃ ስብሰባ ተደርጎ አይታወቅም። በእርግጥ ደቡብ አፍሪካ የቡድን ሀያ አባል ሀገራት አባለች ለመጀመሪያ ጊዜ ነው የምታስተናግደው ማለት ነው። ስለዚህ በዚህ ለመጀመሪያ ጊዜ የሚካሄደው ጉባኤ ላይ የአፍሪካ ህብረትም እንደ አንድ አባል ሀገር በይፋ የሚሳተፍበት መድረክም ሆኖ ይጠበቃል። ይህ ከሁለት ዓመት በፊት የእኛ የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂ ትዌንቲ ኢንተርፌስ ፎረም አሶሲሽን ጋር ባደረግ ነው ጉባኤ ላይ በጥሪ መልክ ያቀረብ ነው አንዱ አፍሪካን ወክሎ ሀምሳ አራት አባል ሀገራት ያሉትን አፍሪካን ወክሎ የአፍሪካ ህብረት የጂ ትዌንቲ ዋን አባል ሆኖ እንዲሳተፍ ጥያቄ ማቅረባችን ይታወሳል። በዚሁ መድረክ ተመሳሳይ መድረክ ላይ መግለጫም ሰጥተናል። ያ ተሳክቶ በዚህኛው በምናደርገው በሚደረገው ጉባኤ ላይ አፍሪካ ህብረት እንደ አንድ አባል ሀገር በይፋ የሚሳተፍበት መድረክ በመሆኑ ትልቅ ደስታ ጉባኤያችን ይህን ኢኒሽቲቭ ስለወሰደ እና ይህ እንዲሳካ ምክንያት በመሆኑ ምስጋናችንም ደስታችንም ወደር የለውም ማለት ነው። እንግዲህ ጉባኤያችን ከአጋር ከአጋሮች ጋር በመተባበር በ2023 ለመጀመሪያ ጊዜ ጉባኤውን ሲያዘጋጅ ከነበሩት አላማዎች አንዱ የአፍሪካ ህብረት እንደ አህጉር አቀፍ ደረጃ 55 አባል አገራቱን ወክሎ የቡድን ሀያ አባል ሀገራት ቋሚ አባል እንዲሆን በመጠየቅ ሂደቱንም ለማፋጠን የውትወታ ወይንም የአድቮኬሲ ስራ መስራት ሲሆን አጀንዳው በሌሎች አካላትም ድጋፍ በማግኘቱ በመስከረም ወር 2023 በኒው ዴልሂ ህንድ በተካሄደው ጉባኤ የአፍሪካ ህብረት የቡድን ሀያ ቋሚ አባል መደረጉ ይታወሳል። ስለዚህ ይህ ጉባኤያችን በሀገር ውስጥ ከሚሰራው የሰላም የመከባበር እሴት ግንባታ በተጨማሪ ኢትዮጵያ በሀገራችን የህብረቱ መቀመጫ ብቻ ሳትሆን የአፍሪካን አጀንዳ በማስተጋባት በየዘመኑ ለአፍሪካና አፍሪካውያን ያላትን ቀናይነትና የማስተባበር ሚናዋን ተጠብቆ እንዲቀጥል አስችሏል ማለት ነው። ለሶስተኛ ጊዜ በሚዘጋጀው ዓለም አቀፍ ኮንፈረንስ ለመካፈል ከሁሉም ክፍለ ዓለማት ማለትም ከሰሜን አሜሪካ፣ ከደቡብ እና ላቲን አሜሪካ፣ ከአውሮፓ፣ ከኤዥያ፣ ከአውስትራሊያና ከአፍሪካ በአጠቃላይ ከሰማንያ በላይ የሚሆኑ የ እምነት ተቋማት መሪዎች፣ የባህል መሪዎች፣ ተጽዕኖ ፈጣሪዎች፣ የዩኒቨርሲቲ ፕሬዝደንቶችና ምሁራን የሚሳተፉና የሚገኙበት መድረክ ነው ማለት ነው። የተሳታፊዎቹ ስብጥርም እንግዲህ ቅድም እንደጠቀስኩት የሃይማኖት ከፍተኛ ዋና ዋና የሃይማኖት መሪዎች አሉ። የሀገር በቀል የእምነትና የባህል መሪዎች ይገኛሉ። የዩኒቨርሲቲው ቻንስለሮች፣ ፕሬዝደንቶችና የሚመለከታቸው ተጽዕኖ ፈጣሪዎች፣ ፕሮፌሰሮች፣ ተመራማሪዎች፣ የሰብአዊ መብት ተሟጋቾች፣ የሀገር መሪዎች፣ የዲፕሎማቲክ ማህበረሰብ፣ ዓለም አቀፋዊ፣ ቀጠናዊና አህጉራዊ ድርጅቶች መሪዎች፣ የሴቶችና የወጣቶች ተወካዮችም ይሳተፋሉ ተብሎ ይጠበቃል። ከሀገር ውስጥ ቅድም በመግቢያ ላይ እንደገለጽኩት የኤፍድሪ መንግስት ፕሬዝዳንት ክቡር አምባሳደር ታዬ አፅቀሥላሴን ጨምሮ የጉባኤ የበላይ ጠባቂ ዋና ዋና አባቶች፣ ሚኒስትሮች፣ የአፍሪካ ህብረት ከፍተኛ የስራ ኃላፊዎች ቼርፐርሰኑን ጨምሮ እንዲሁም የሃይማኖት አባቶች፣ ሊቃውንት፣ መቀመጫቸውን አዲስ አበባ ያደረጉ የዲፕሎማቲክ አባላትና የዩኒቨርሲቲ ምሁራን የወጣቶችና የሴቶች ተወካዮች በተመሳሳይ ይሳተፋሉ ማለት ነው። ኮንፈረንሱ የፊታችን ማክሰኞ ግንቦት አምስት እና ረቡ ግንቦት ስድስት ለሁለት ተከታታይ ቀናት በሂልተን አዲስ ይካሄዳል ማለት ነው። የሚካሄድበት ዋና ዋና ደግሞ አጀንዳ ብለን የለየናቸው ወይንም የኮንፈረንሱ ዋና የትኩረት አቅጣጫችን ዋና አህጉራዊና ቀጠናዊ በሆኑ በሰላም ግንባታዎች ላይ ያተኮሩ በሰብአዊ ክብር ላይ ያተኮረ በሁለንተናዊ ልማትና የአካባቢ ጥበቃና የአየር ለውጥ ጉዳዮችን በመሳሰሉት ዓለም አቀፋዊ እና አህጉራዊ አጀንዳዎች ዙሪያ ውይይት ጥናታዊ ጽሁፍ ይቀርብባቸዋል። በቀረበባቸው ጥናታዊ ጽሁፎች ደግሞ ውይይት ይካሄድባቸዋል ማለት ነው። እነዚህ በኮንፈረንሱ መቋጫም ከቀረቡት አጀንዳዎች ዋና ዋና የሚባሉት ተለይተው ምክር ሀሳብ በማዘጋጀት በአፍሪካ ህብረትና በቡድን ሀያ አባል ሀገራት የመሪዎች ጉባኤ ላይ በማቅረብ ለፖሊሲ አውጪዎች ለልማትና ሰብአዊ ድጋፍ ድርጅቶች ና ለትምህርትና ለማህበራዊ ጉዳዮች በግብአትነት እንዲ እንዲወሰዱ ይደረጋሉ ቅድም ያል ነው ማለት ነው ለቡድን ሀያ አባላት ሀገራት በግብአትነት የዚህ ውይይት ጽንሰ ሀሳብ ና የተደረሰበት ግኝት ሚኒቱ ተይዞ ቀጥታ ለ ኬፕታውኑ ለአፍሪካ ለሚዘጋጀው መድረክ በግብአትነት ለፖሊሲ አውጪዎች በተለይም ለልማትና ሰብአዊ ድጋፍ ድርጅቶች እና ለትምህርትና ማህበራዊ ጉዳዮች ይህንን ምክር ሀሳብ እንዲቀርብላቸው ይደረጋል ማለት ነው። እንግዲህ ይህንን መድረክ እንዲዘጋጅ ትልቁን እንዳልነው የኢትዮጵያ ሃይማኖት ተቋማት ጉባኤ እያስተባበረ ያለው ዓለም አቀፋዊ ኩነት ከመሆኑ በዚህ ረገድ ላይ በጣም እጅግ ምስጋና የምናቀርብላቸው የጂቶኒ ኢንተርፌስ ፎረም ምንም እንኳን የፕሬዚደንቱ መቀመጫ በሀገር አሜሪካን ቢሆንም በየዕለት ተዕለት ይህንን መርሃ ግብር ከእኛ ጋር ለማዘጋጀት ና የኢትዮጵያ ሃይማኖት ተቋማትን አቅም ለመጨመር እንዲሁም ከአፍሪካ ህብረት ከዩናይትድ ሪሊጂየስ ኢኒሽቲቭ እና መሰል ተባባሪ ድርጅቶች ጋራ ይህንን እንድናዘጋጅ በየአመቱ እድሉንና መድረኩ መድረኩን ስላመቻችሁ ምስጋና እያቀረብን በሀገር ውስጥ የኢፌዴሪ መንግስት ፕሬዚደንት ጽህፈት ቤት ለሰላም ሚኒስቴር ለውጭ ጉዳይ ሚኒስትር ለኢሚግሬሽን ዜግነት ጉዳዮች አገልግሎት ለጉባኤያችን የበላይ ጠባቂ አባቶችና ለስራ አስፈጻሚ ቦርድ አባላት ምስጋናችን እያቀረብን እንግዶች ከፊታችን እሁድ ግንቦት ሁለት ጀምሮ መግባት ይጀምራሉ። በወጣው መርሃግብር መሰረት ከግንቦት ሁለት እሁድ ጀምሮ ወደ አፍሪካ መዲና ወደ ሆነችው አዲስ አበባ ይገባሉ። በሶስት ቀናት ቆይታቸው ኮንፈረንስ ተሳታፊዎች በተጨማሪ የኢትዮጵያ እንግዲህ ለ1400 አመታት በላይ የዘለቀውን አብሮነትና መከባበር ሂደቱን ልምድ ይቀስማሉ ተብሎ ይጠበቃል ዋና ወደዚህ ሲመጡ ምንድን ነው ከኢትዮጵያ የሚወስዱት የሚለውን በደንብ መጠኝ ስላለበት ትልቅ ልምድ ይወስዳሉ እስልምናና ክርስትና አብሮ በመኖር ሂደት ውስጥ ኢትዮጵያ ለአለም ሞዴል ነች ያለ ምንም ግጭት ያለምንም ጦርነት ሃይማኖቶች በጋራ ኖረዋል ኢትዮጵያ ውስጥ አንዱ ሌላውን በማክበር ቤተ እምነቶችን በመገንባት ሙስሊም ከክርስቲያኑ ጋር ያለውን ህብረት ለዓለም በግልጽ የምናሳይበት መድረክ ይሆናል ተብሎ ይጠበቃል በመንግስት ኢኒሽቲቭ እየተከናወነ ያሉት በተለይም የአዲስ አበባ የኮሊደር ልማት እና የአድዋ ሙዚየም፣ የኮንቬንሽን ሴንተር፣ የኢዮቤልዩ ቤተ መንግስት፣ እነዚህም ይጎበኛሉ ተብሎ ይጠበቃል። ይህ ምናልባት አንድ የገጽታ ግንባታችንን ከፍ የምናደርግበት ከመሆኑ አንጻር አዲስ አበባ የኮንፈረንስ ሴንተር እንድትሆን በአፍሪካ ደረጃም በዓለም ደረጃም ተመራጭ እየሆነች የመጣች ከመሆኑ አንጻር ይህንን እድል በመጠቀም ይህንንም እንዲጎበኙ እድል ያገኛሉ ብለን እናምናለን። በመጨረሻም ለነዚህ ዓለም አቀፍ የጉባኤ ተሳታፊዎች አዲስ አበባ በሚገቡበት በሚገቡበትና ጉባኤያቸውን ወይንም ኮንፈረንሱን አጠናቀው እስኪሄዱበት ጊዜ ድረስ ያለውን በተለይ የመዲናችን የአዲስ አበባ ነዋሪ እነዚህን እንግዶች በኢትዮጵያዊ ፍቅር በመቀበል እና በአግባቡ በመሸኘት ከፍተኛ ኢትዮጵያዊ ጨዋነት በተሞላ ሁኔታ ትብብር እንዲያደርጉና ኮንፈረንሱ የተሳካ እንዲሆን ሁሉም በጸሎት እንዲያግዘን ጥሬን በራሴና በኢትዮጵያ የሃይማኖት ተቋማት ጉባኤ ስም ላቀርብ እወዳለሁ። አመሰግናለሁ።